የበለጠ ያሳሰበኝ እርግዝና እንዳይፈጠር እንደዛ ታደርጋለች ብለህ ነው እኔን ለማጥመድ ምንም ታደርጋለች አንተ ወደ ሰው ንብረት ዘው ብለህ እንደገባህ ወደ አንተም ሳይመጣ አምልጥ ቆይ እኔ ምን ንብረት አለኝ ኤደን ያንተ ናት አይደል እንደ ማለት የውሸት ፍቅረኛ ሙች ለምናምን እኔ አክብሬ ነበር አንተ ግን ልትከበር አልቻልክም ያቻት እንዴት መጣሽ? ግን ካርጌ ፈላጊ ካለበት ፈልጎ መጣኝ። ዳኒ ፊት ትንሽ ትክክል አይደለም ወይ? መታጠቢያ ቤት ሂድ። ጦርነት አለ። ቆይ ዱ ለም ተስቀይማት አለ። ቆይ አንተ በእኛ መሃል ምን አገባ? ኤዳንን አትርፍ ነው ያልኩ። አትርፍ አያገባኝ ያገደልግቧል ትግስቱን መቆጣጠር እያቃተው ቃሌ በስተ መጨረሻም ያው ቲናን ጉሮሮዋን እንቅ አድርጎ፣ ለምንድን ነው አንድ ሴት የማተይኝ እኔ ለማጥመድ በጣም ብዙ ነገር ሰርተሻል እያለ፣ ግን ደግሞ ይህ ሁሉ ነገር ሁሉ ብታደርጊ ምንም ነገር አይሳካልሽም በማለት እጅግ በጣም ስለተናደደ እንግዲህ ጉሮሮዋን እንቅ አድርጎ እዟታል። በእርግጥ ራሷን ፌንት ልታደርግ ትችላለች። ከዛ ያው እንግዲህ ለመጨረሻ ጊዜ እንደማይፈልጋት የምታውቅበት ጊዜ ይሆናልም እንዲሁም ደግሞ ከቤትም ልትወጣበት የሚችልበት አጋጣሚ ይኖራል። በነገራችን ላይ ቲና ደግማ አደጋግማ ስትናገር ነበር እኔ ከዚህ ቤት ምንም ቢያደርግ ምንም አልወጣም ብላለች ማለት ነው። እና ያደረገችው ነገር ስላለ ነው በባለፈው ስለ ብሩና እንዲሁም ደግሞ አብረን የምናሳልፍበት ጊዜ እፈልጋለሁ ብላ ነበር። ጊዜያቸውም እንግዲህ አሳልፋለች፣ እንዳሰበችው ተሳክቶላታል። እሱን አስታ እሷ ያው ስራዋን ሰርታለች ማለት ነው። እንግዲህ እሱን እያጠመደችው ወይንም ደግሞ የያዘችው ነገር ወይንም በደካማ ጎኑ የገባችበት ምክንያት ከዚህ በፊት እንግዲህ ልጅ በጣም እንደሚፈልግና ለአባቱን ማሳየት እንደሚፈልግ አባቱም እንደሚመኝ እንግዲህ ቀድሞ ሲናገር ነበረ። እሱም ሲፈልግ በነበረበት ሰዓት እሷ አልፈልግም ብላ ነው እንጂ ከዚህ በፊት ስለ ልጅ መውለድ ምናምን በጣም ጓጉቱ ነበር የሚጠይቃት ማለት ነው። ግን ደግሞ አሁን ላይ ይህን ነገር እንዲከሰት አድርጋለች ማለት ነው። እና አባይና እንዲሁም ደግሞ ትሁት ያሉ ነገር ትክክል ናቸው፣ እኔ ነኝ ያልሰማቸው በማለት እንግዲህ ቃል ተናግሯል ማለት ነው። ሰላም፣ ጤና ይስጥልኝ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ግፈኛዋ ሚስት እና እንዲሁም ደግሞ የሰራተኛ ፍጥጫ ተከታታይ ድራማ አሁንም ቀጥሏል ማለት ነው። ቴናና ዳኒ እንግዲህ የሰው ገንዘብን ለራሳችን ማድረግ እንችላለን ብለው በጣም እየተጋጋጡ ይገኛሉ። ራሳቸው መስራት እየቻሉ በወጣትነት እድሜያቸው ሰርተው ማግኘት እየቻሉ ግን ደግሞ በቀላሉ የሰው ገንዘብን አጭበርብረን ለራሳችን ማድረግ እንችላለን፣ ከሰው ላይም ጉዳት እያደረስን እኛ ልንደሰት እንችላለን የሚለውን ሀሳባቸውን እዛው ከገቡ እንግዲህ ከነቃሊበት ቆይተዋል ማለት ነው። ስለዚህ በጣም እየተናቀባቸው በነገራችን ላይ በጣም ብዙ ነውሮች ራሱ እየተናቀባቸው አሁንም በድርቀታቸው ቀጥለዋል ማለት ነው። ሽማግሌውም እንዲሁም ደግሞ ቃሊብም አሁን ላይ እየተስማሙ አይደለም ማለት ነው። ቃሊብ እያንዳንዱ ነገሮች እያበላሸበት ስለሆነ ሽማግሌው ሁለታቸውን አሸማቆ ከዚህ ቤት ማስወጣት በፊት ሲያሰቃዩት የነበረውን ነገር ከነሱ ላይ ለማድረስ ለመክፈል ነበር የሚፈልገው ግን ደግሞ ቃሊብ አንዳንድ ነገሮችን እያበላሸ ስላስቸገረው እጅግ በጣም እየተናደደ ነው ማለት ነው። በቃሊቢብን ማለት ነው ከዚህ ቤት ራሱ ቃሊብም ራሱ መውጣት ትችላለው፣ ውጡልኝ ከቤቴ እስከ ማለት ድረስ እንግዲህ ሽማግሌው ደርሷል ማለት ነው። እና የባለፈው እንኳን ይብን ራሱ የምሽት ጥሩ ጊዜ ምሽት ከአንተ ጋር አሳልፋለሁ ብላ በጠየቀችበት ወይንም ደግሞ በተደራደረችበት ምክንያት ሽማግሌው ይህ ነገር ከጀርባ የሆነ ችግር ሊያመጣ ይችላል ስለብሩ ችግር የለውም ያለበሩ ስጣት ግን ደግሞ ከአንተ ጋር ጊዜ ማሳለፎ ምን አስፈለገ? እና ተጠንቀቅ፣ ሌላ ጥፋት ነገሮችን አስተካክላለው ስትል ሌላ ጥፋት ዘንድ አትመጣ ቃሊብ እያለ አስጠንቅቆት ነበረ ማለት ነው። ቴናም እንደዚው ትሁትም እንደዚው ነው የተናገረችው ማለት ነው። ብሩስ እሺ፣ ተደራደሮ ብሩን ስጣት ግን ደግሞ ከአንተ ጋር እንለያይ እያልካት ምንም ነገር እንትን እያል አሁን ለምንድነው ከአንተ ጋር ጥሩ ምሽት እንዲኖረኝ ፈልጋለሁ እንደዚህ ያለችው? ይህን ነገር ስታስብ ከጀርባ የሆነ ነገር እንደምታደርግ ደግሞ ማሰብ መቻል አለብህ ብሎ ነበር ማለት ነው። እና ቃሌም ስህተቱ ምንድን ነው? ጥሩ ምሽት ከአንተ ጋር አሳልፋለሁ ስትለው መጠርጠር ነበረበት። ሲቀጥል ደግሞ ቢያንስ እንኳን የሰጠችውን ነገር ባይጠጣ ደግሞ በጣም አሪፍ ነበር ማለት ነው። እና ያው ቀይሮ መጠጣት ይችል ነበር። በአጋጣሚዎችን ተጠቅሞ አሊም ደግሞ ጠጠው ብሎ ዝም ብሎ አንፈልግም ብሎ ማቆም ይችል ነበር። ግን ደግሞ ያው ይህን ነገር ማድረግ አለብኝ፣ ይህን ነገር ካደረኩኝ ከቤት ትወጣልኛለች ብሎ በጣም የዋህ ነው። ይታለላል በብዙ ነገሮች ማለት ነው እና እንደዛ ነበር የፈለገው። ግን ደግሞ ያሰበው ነገር አልሆንም። እራሷ ያቀደችው ያሰበችው ነገር ሆኗል። ደስ የሚል ሌሊት ከሱ ጋር አሳልፍ ያለው በትዳር መካከል መግባት ምን ያክል ዋጋ እንደሚያስከፍል አየሽው አይደለ? ኔና ቃሊብ መቼም አንለያይም። ሁሌም አንድንንና ደስ የሚል ለሌቶችንም አሳልፈናል፣ በማለት ስትናገር ነበረ። መችም የሆነ ነገር አድርገሹ መሆን አለበት እንጂ እሱ ወዶ ፈቅዶ ከአንጭ ጋር እንደማያሳልፍ እርግጠኛ ነኝ፣ በማለት ትውት መልሳለች ማለት ነው። እና አሁን ላይ ትውት ራሱ እጅግ በጣም እንግዲህ ቃሊብን ስትናገረው ነበረ። በቃ ከወደድካት ካፈቀርካት እኮ ማንምንትን አይልም አብረሃት መቀጠል ትችላለህ ስለዚህ በዚህ መሀል ግን የሚጎደው አንድ የሚያሳዝነኝ አባዬ ነው በማለት ነግረዋለች። በማለት አንተ ወደ ፈቅደ ከእሷ ጋር ካደርግ እና ከእሷ ጋር ጊዜ ካሳለፍክ መታረቅ እፈልጋለሁ ወይንም ደግሞ መስማማት እችላለሁ ብለህ ካሰብክ መብትህ ነው፣ ጥሩ ነው ብለዋለች ማለት ነው። እንዴት እኔ ከእሷ ጋር በፍጹም ይህን ነገር አላደርገውም። ላይን የራሱ አስጠልታኛለች ትሁት በጣም እንወስዳላችኝ ግን ደግሞ ይሄን ነገር እያቀደችው በልጅ ልጠምደኝ ወይንም ደግሞ በልጅ ልታስረኝ ፈልጋ ነው። ግን ልጅ የሚፈጠር ይመስልሻል? በማለት ትሁትን ጠይቋት ነበር። ትሁት ደግሞ ይህን ነገር አላውቅም፣ ግን ይህን ነገር የምታደርግ አይመስለኝም ብላለች ማለት ነው። በነገራችን ላይ ቴና በጣም ብልጥ ነች ማለት ነው። በጣም ብልጥ እንግዲህ ዳኒንም አየችው። ያን ጊዜ ራሱ የውሸት ማለት ነው ሽማግሌው ታሞ በነበረበት ሰዓት የውሸት ራሱ አረገስኩኝ ብላ ነበር ማለት ነው። ግን ደግሞ ከቃሌብ አደለም የማረግዘው፣ ከአንተ ነው የማረግዘው ዳኒ ብለዋለች ማለት ነው። እና ዳኒ ራሱ ደንግጧል። አልፈለገም፣ እንድታረግዝ አልፈለገም በወቅቱ ማለት ነው። እና የውሸት ወረቀት አረገዝኩኝ ብላ አመታ አሳይታ ነበረ ማለት ነው ለሽማግሌውም፣ እንዲሁም ደግሞ ለዳኒም ማለት ነው። ግን ሽማግሌውን በወቅቱ በጣም ነበር። ከአንተ ልጅ መቼም መቼም አላረግዝም እኔ ያንተ ልጅ እኮ አባት መሆን ራሱ አይችልም እያለች ቃሊብን ራሱ እኮ በጣም ነበር ስታጣጥለው የነበረችው በሽማግሌው ፊት ማለት ነው። ያንተ ልጅ ባል መሆን አይችልም፣ ያንተ ልጅ ማስተዳደር አይችልም፣ ያንተ ልጅ ሰነፍ ነው እያለች እጅግ በጣም ውርድ አድርጋ ነበር እንግዲህ ቃሊብን በሽማግሌው ፊት ስትናገር የነበረችው እና ከዚህ ከፍቅረኛ ጋ ነው ያረገዝኩት ያንተ ልጅማ መቼም ለወልድለት አልችልም ብላ ስትንጠራራ የነበረችው ቲና ግን ዳኒ አረገዝኩ ብላ ስትነግረው ሊቀበላት በወቅቱ አልቻለም ማለት ነው። እና እጅግ በጣም ነበር የተናደደውም፣ በቃ ጥሩ ስሜት ላይ አልነበረም። ተረዳች እሷ ግን የውሸት ነው አረገዝኩ የነበረ ያለችው ማለት ነው። እና ፈተነችው በወቅቱ ይህን ያክል ፍላጎት እንደሌለው እንደገና ደግሞ በጣም በብዙ ነገሮች ሲጣሉ ወይንም ደግሞ የሆነ ነገር ሲፈጠር ስለ ብር ጉዳይ እንጂ ስለ እሷና እንዲሁም ደግሞ ስለ ዳኒኤል ስለ ሁለታቸው ኑሮ አውርቷትም ወይንም ደግሞ የሆነ ነገር እንትን ብሏትም አያውቅም ማለት ነው። እና አንድና አንድ ዳኒ የቀረባት እሷ ገንዘብ ስለምታመጣ እንጂ ስለሚወዳ ስለሚያፈቅራት አይደለም ማለት ነው። እና ይህን ነገር በነገሮቹ ተረዳችና የሚያዋጣኝ አሁን ተዳኒኤል መልሼ ነገሮችን ብንከባከብና ወደ በፊቷ ትክክለኛዋ ቲና ብመለስ ይሻለኛል። ሰባይን ባስተካከል ይሻለኛል። የሚሉኝን ሁሉ እሽ እሽ ብል ይሻለኛል ብላ እንግዲህ ይህን ነገር ነበር እንትን ለማስተካከል እየሞከረች ያለችው ማለት ነው እና እና አሁን እንዳሰበችው አቅዳ ማለት ነው እንደሆነላት ወይንም ደግሞ እርጉዝ ብትሆን ብትቀጥል እዚህ ቤት ብትቀጥል ይብን ማለት ነው የሚጎደው ከምንም በላይ ሽማግሌው ነው። ሽማግሌው ከዚህ በፊት በጣም ብዙ ነገር ስላደረገችው ማየትም አይፈልግም። እሷ የሆነ ነገር ልክ እንደሱ የሆነ በቃ አለ አይደል? እሱን እንዳስጨነቀችው እንድትጨነቅ እንጂ ተደስታ እንድትኖር በፍጹም አይፈቅድላትም ማለት ነው፣ ከሰራችው ስራ አንጻር ማለት ነው። ሲቀጥል አሁን ላይ እንግዲህ ያው ቃሌ በራሱ የወሰነ ይመስላል፣ ግን ደግሞ ነገሮቹ ይከሽፉበታል ችግሩ ማለት ነው እና በጣም ጥሩ እንትን ነበረ። አሁን ከኤደን ጋር የሰረው ነገር ኤደን የውሸታም ፍቅረኛሞች ሆነን ሁለታቸውንም እስኪ እናቃጥላቸው ሁለታቸውንም እንበቀላቸው። ያንጭ ሜኒም እንትኖች ናቸው፣ እና ሁለታቸውን መበቀል እንችላለን፣ እና እንስማማ ብለው እንግዲህ ከደንጋ እንዲሁም ቃሊብ ተስማምተዋል። ፍቅረኛ ሙሽ ላይ ሆኖ ማለት ነው። ግን ደግሞ ትክክለኛ ፍቅር ውስጥ እንደሚገቡ ደግሞ ተስፋ እናደርጋለን። የአፍቃሪውም ትክክለኛ ኤደንን አፍቅሯት ኤደንም ደግሞ በምትቀርብበት ምክንያት ቃሊብ እንዳፈቅረዋለች ብያስባለው። ግን ደግሞ የሆነ ነገር አስጠንቅቀዋለች ማለት ነው። ይህ ነገር አንድና አንድ ስራችን ብቻ ነው። ሌላ ነገር ምንም አይነት ነገር ማየት አልፈልግም። ግን ደግሞ ሰው ከደበረኝና ማይሆን ከሆነ ማቆም አለብን ብለዋለች ማለት ነው እና ዳኒ እጅግ በጣም ነበር የተናደደው። ቃሌብና እንዲሁም ደግሞ ኤደን ተያይዘው ሲመጡ ፍቅረኛሞች መስለው ሲመጡ ማለት ነው እጅግ በጣም ነበር እየተበሳጨሁ፣ እና ጭራሽ እጇን ኮዞ ወደ ቤት መጣትሁት። እኔም እኮ እዚህ በፊት ደግሜ ደጋግሜ ነግሬህ ነበር ዝም ብለህ ራሱ ኤደንን ብቻ ብታተርፊ ይሻልሃል ብዬ ነበር ግን ደግሞ አንተ አሰማም ብለዋለች ማለት ነው። ሽማግሌውም እንደዚሁ እኔ እኮ ኤደንን በጣም ውዳታለሁ፣ አፈቅራታለሁኝ እኔ በእሷ አልደራደርም። ምናልባት ደግሞ የእሱን የሆነ ነገር ነክተበት ይሆናል እንጂ ቃልብ ዝም ብሎ የሰው ነገር አይነካም ብሏል፣ ሽማግሌው ራሱ ማለት ነው። እና ስለ ቤቱ ጉዳይ ከዚህ ቤት ውጡልኝ ተብለዋል፣ ሽማግሌው በስትክል ውጡ ብሏቸዋል። እንግዲህ እንወጣለን ብለዋል፣ ግን ደግሞ ዓይነ ወጣዎች ናቸው አይወጡም። ከጊዜ ጊዜ እንትን እያሉ እንትን ይላሉ። ግን ደግሞ አሁን ላይ ቃሊብ የወሰደውና ኤደን የወሰዱት ውሳኔ በጣም አሪፍ ነው። ሁለታቸው የሚቃጠሉበት የሚናደዱበት ሲቀጥል፣ ደግሞ ቲና ማለት ነው የምታውቅበት ሁኔታ ነው። ለምን በተለይ የሚያናድደው አሁን ቲና ነበር መናደድ ያለባት፣ ምክንያቱም ያው እሷ ባሏ ሆኖ ሌላ ፍቅረኛ ሲያመጣ ዳኒ ሁኔታ ደግሞ የኤደን ስለሆነችበት ነው። በእርግጥ እሱ የሚያናድደው ግን ደግሞ ቲና ይህን ነገር አታውቅም። ቲና አሁን በጣም የምታስበው ነገር አለ፣ አንድና አንድ መጉዳት የምትፈልገው ኤደንን ነው። ኤደንን የሆነ ነገር ማድረግ ትፈልጋለች ማለት ነው። ስለዚህ ዳኒ ደግሞ አይተዋትም ማለት ነው። እና ምንድን ነው ያቀርሽው፣ ምን ለማድረግ ወስነሻል ሲል እኔ ሁላቸውም ማጥፋት ነው የምፈልገው ብላለች ማለት ነው። እና ቲናውን ቃሊብን ለራሷ ለማድረግ ማንን ማስወገድ ትፈልጋለች? ኤደንን ማስወገድ ትፈልጋለች ማለት ነው። እና ይህ ነገር ደግሞ ያው ዳኒ እጅግ በጣም ነው የሚጎደው፣ ምክንያቱም የእሱ ፍቅረኛ የሚወዳት የሚያፈቅራ ስለሆነ በዚህ ምክንያት ቲናም በእርግጠኝነት የምታውቂ ይመስለኛል፣ ስለሄደን በጣም እንደሚቆረቆር በጣም እንደሚያዝንላትም እየተረዳሽ መታለች ማለት ነው። ቀጣይ ፓርት እንግዲህ ምን ይፈጠራል ምን ይሆናል የሚለውን ነገር ሁላችንም አብረን በጉጉት የምንጠብቅ ይሆናል። ውድ የቻናሌ ተከታታዮች ቤተሰቦች፣ በያላችሁ በሰላማቸው ብዝት ትርፍርፍ ይበልልኝ። መልካም ጊዜ ተመኘውላችሁ።